ማለት ነው። እና የዋሸው ነበር ማለት ነው? አይ አልዋሸውም ግን ለምሳሌ እንዴ ቅድስት ክፍል ሽኮ አይደለም። ልሄድ ነው ኮ ምሳሌ ቅድስት ዛሬ ላይ ከባዱን ውሳኔ በራሷ ላይ ወስነዋለች። ማለትም ወደ ክፍለ ሀገር ሄጄ የራሴን ሕይወት መመስረት ይኖርብኛል፣ እንግዲህ ጋሽ ብትሸኘኝ ይሻላል፣ አንተም አልተረዳኸኝም ስትል እንዳፈቀረችው እንደወደደችው ብሩኬን አግብታ መኖር ህልሟ ሳለ ነገር ግን ብሩኬ ወደኋላ እያለ በግልጽ ስላልጠይቃት ነገር ደግሞ ከባድ እንደሆነባትም ገልጻ ለታለች። ሆኖም እስኪ አልጋውን አንጥፊው በማለት ተከታትሏት ወደ መኝታ ክፍል በማምራትም ብሩኬም ቀጠለ፣ አንቺ ውብና ድንቅ ሴት ነሽ የምትወደጅ፣ በዛ ላይ አስተዋይና መልከ መልካም ነሽ። ሆኖም ግን ምናልባትም የራሷ ፍቅረኛ ይኖራታል በሚል ፈራተባ እያልኩኝ እስከ ዛሬ ሳልጠይቅሽ ቀረው በማለትም በግልጽ ይነግራታል። ቅድስት የራሴ የምትለው ሰው እንደሌላት ነገር ግን በልቧ ያስበችው ራሱ ብሩኬን እንደሆነ ዛሬ ላይ በደንብ በግልጽ ተረድቶታል። ታዲያ ዛሬ ላይ ያው መሽኮር መሟ እንዳለ ሆኖ ብሩኬና ቅድስት ወደ ፍቅር ቀጥ ብለው ማመርተዋል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 69 ምን አዲስ ነገር አለ? እስኪ ወደ ዛሬው ክፍል ውሰዳችሁ። በባለፈው ክፍል እያቷበበ ደመሳ ልጅ ሞገሴን እያሳደደው ነበረ። ሆኖም ሞገሴ ሽጉጥ ይዞ ስለነበረ ራሱን ተከላክሎ ሊያመልጣቸው ችለዋል። ሞገሴን ግን አንድ ነገር ስጋት ውስጥ ጨምሮታል። ምንም እንኳን ሽጉጥ ይዞ ሁለቱንም መከላከል ቢችልም ነገር ግን ሉላ ያለችበት አካባቢ ስለሆነ እሷን ይወስዷታል የሚል ፍራቻ ስለነበረውም ለሉላ በመደወል ምናልባትም ያለሽበትን ስለሚያውቁ ሊመጡ ይችላሉ፣ እናም ራስሽን ጠብቂ፣ እንቅልፍ እንዳይወስድሽ በማለትም ራቷን በልታ እንድትተኛ ያስጠነቅቃታል። ሉላ አንተ ካልመጣ ፍስተቀረበ ጭራሽ አልበላም ዱላም ዝና ቢመጣ እንደማይምራት ታውቃለች። ምክንያቱም ጉዳት አድርሳበት ስለወጣች አሁን ላይ በጭራሽ እንዲህ በቀላሉ ሊምረኝ አይችልም፣ እናም ካገኘኝ ማ ይገድለኛል፣ ብቻ ከዝናይን ይሰውረኝ እያለችን በፍርሃት ውስጥ እየተናጠች ነው። ዝና እንግዲህ ሞገሴን ሲያባረረው በነበረበት ሰዓት ማህሌት ተነጥላ ለኤፍራታ ስልክ ደውላለች። ኤፍራታም ይልቁንስ ራስሽን ብታድኝ ይሻላል እነሱ ወንዶች ናቸው ከፈለጉም ድብን ይበሉ ብላለች። ምክንያቱም ማህሌት ከሁለታቸው አንዳቸው ሳይሞቱ አልቀረም ሞገሴ ሽጉጥ ይዞ ዝናን እያባረረው ነበረ በማለት ስለነገረቻት የራሳቸው ጉዳይ አንቺ ብቻ ወደ ቤት ነይ ብላታለች። ሆኖም ሩጫዋን እገታ በማድረግም ወደ ቤት ተመልሳለች። ነገር ግን አጅሬው ዝና ስምምነታችን ጣሽ በሚልም ወዲያውኑ በስድብ ያጥረገ ርጋት ገብቷል። በእርግጥ ማህሌት የዝናን ስድብ መጠጣት ከጀመረች ዋላ ድር ብላለች። በጣም ታስገርም ያለሽ ልካ፣ እንደዚህ አይነት ፈሪ ነሽ? እኔን ከጅቦች ጋር አጋፍጠሽ፣ አንቺ ግን ራስሽን አስመለጥሽ እያለም ይጨቃጨቃ ገብቷል። እና አሁን ምን ላድርግ አለችው። መልሰሽ መምጣት አለብሽ በማለት ያፋጠጣት ገብቷል። ሆኖም መጥቼ ምን ላድርግልህ ነው የምልህ አለችው። በዙሪያሽ እያሰለፍሻቸው ሰዎች ግን ምን ያህል ታማኝ ናቸው በጣም የሚያናድዱ እስካሁን አንድም ተግባር ያልሰሩ ሌናቸው እያለ መበሳጨት ጀምሯል። እስካሁን ሉላን ካጣ ቀናቶች ተቆጥረው ብቻውን ማደር ከሰነባበተ ቆየት ብሏል። ይህ ነገር በጣም አበሳጭቶታል። ወይኔ የአቶ አበበ ደምሳ ልጅ ሉላን አጥቼ ህይወት እንዴት ይሰላል ይላል። በሌላ በኩል ብሩኬ ቅድስትን ያስኮረመማት ገብቷል። እስካሁን በተዘዋዋሪ ለብሩኬ ባደረገችው ነገር ምሳሌን ካላት እንክብካቤና ፍቅር ትክክለኛ የፍቅር ስሜት ይሆን አይሆን ብሩኬ በደንብ አልተረዳትም። ጋሽ ከእንግዲህ በኋላ ብትሸኘኝ ይሻላል ትለዋለች። ምን ነው ምን አጠፈው? ለምን ስትሄጃለሽ? እንግዲህ እንደነገርኩ ወደ ክፍለ ሀገር ሂጄ የራሴን ህይወት መመስረት ይኖርብኛል በማለት ለብሩኬ ነገረችው። ብሩኬም እንደማይሽ በጣም ቆንጆና ውብና ድንቅ፣ እስኪ ለማንኛውም አልጋውን አንጥፊው በማለት ወደ ክፍል እንድትሄድ ያደርጋታል። ከዛም አልጋዋን አነጣጥፋና ጨርሳ ልትወጣ ስትል ተከታትሏት ይገባና፣ እስኪ ቅድስት የማናገርሽ አለኝ በማለትም እጆቿን እየደባበሰ ያወራት ገብቷል። ሆኖም አሁን ላይ ቅድስት በፍቅሩ ክንፍ እንዳለችም ስሜቷን ለመረዳት ችሏል። እስካሁን እንዲህ አይነት ጥያቄ ያላቀረብኩልሽ ምናልባትም በህይወቷ የምትወደው ሰው ይኖራል ብዬ ነው ለሱ ላለመደረብና አንዴ ቃል ለገባሽለት ሰው ታማኝ ሆነች መገኘት አለብሽ ብዬ ስላመንኩበት ነበረ ያላቀረብኩልሽ በማለት ይነግራታል። አይ ቅድስትም የፍቅር ጓደኛ እንደሌላትም ትገልጽለታለች። ይህን የሰማው ብሩኬም እና እስኪ እንቀመጥ በማለት አልጋው ላይ ቁጭ ብለውም የፍቅር ወሬ ያወሩ ገብተዋል። ለመሳሳም ይቃጣቸዋል። ቅድስት ከመጠን ባለፈ መልኩ እየተሽኮረመመች ነበረ። ሆኖም እስካሁን ተስመሻ አታውቂም እንዴ በማለትም ጥያቄ ያቀርብላታል። እሷም ይህ ነገር ሲፈጠር የመጀመሪያ ጊዜዋ እንደሆነም ለብሩኬ ገለጸችለት። ብሩኬ በጣም ሳይገረም አልቀረም። ዳጣና ምሳሌ ከክፍል ሆነው አንዳንድ ነገር መጫወት ጀምረዋል። ከትምህርት ቤት አንድ ጥያቄ ተጠይቀው እሱ ምን እንደሆነ ለዳጣ እየጠየቀቻት ነበረ። ዳጣ ምን እንደሆነ አልገባኝም፣ ብሩኬንና ቅድስትን መጠየቅ ትችያለሽ በማለትም ነገረቻት። ምሳሌም አባዬ ከተኛ መቀስቀስ አልፈልግም እያለች ብቻ ወደ መኝታ ክፍል አመራች። ሆኖም ቅድስትን እያሽኮረመማት ነበረ የደረሰችው። ምን ነው ቅድስት? ይህ ኮ የአባዬ መኝታ ክፍል እንጂ ያንቺ አይደለም አለቻት። አዎ ምሳሌ ይህ ትክክል ነሽ። ለማንኛውም ምን ፈልገሽ ነው ምሳሌ የመጣችው? በማለት ርቀታቸውን ጠብቀው ነበረ ምሳሌ ስትመጣ የተቀመጡት። ብቻ ምሳሌ አንዳች ጥርጣሬ ያደረባትም ትመስላለች። ሆኖም ላሎዬ ምንድን ነው በማለት ነበረ የጠየቀቻቸው። ላሎዬ ማለት የዘፈን አይነት ሲሆን ሆኖም ሲቆላመጥ ላሎዬ ይባላል እና ቃሉ ግን ላሉ ነው። እናም ከመጽሀፍት ሳነብ ያገኘውት የቀድሞ አማልክት እንደነበረ ታሪክ ያወሳናል በማለትም ለልጁ ያስረዳታል። ምሳሌም በሰማችው ታሪክ ተገርማ ወደ ዳጣ ትሄዳለች። ዳጣ ምን እየሰሩ ነው በማለት ምሳሌን እየጠየቀቻት ነበረ። ሆኖም አንድ ላይ ከብሩኬ መኝታ ክፍል ቅድስትና ብሩኬ እንደ ነገረቻት። ከዛም ያጽድቅላቸው በጣም ደስ ይላል በማለት ወደ ፍቅር እያመሩ እንደሆነም ዳጣ ጥርጣሬ ውስጥ ስለገባችም በጣም ደስ ብሏት ለምሳሌ እየገለጸችላት ነበረ። በእርግጥ ወደፊት እናትሽ ከዚህ በኋላ ቅድስት ትሆናለች በማለት ማስረድታታለች። ምሳሌ እየጠየቀቻት ነበረ። ዳጣም እንግዲህ ሁሉንም ወደፊት የምታዩ ሆና በማለትም ገልጻላታለች። ሌላው ነገር ማህሌትና ኤፍራታ በሌሊት በተኙበት ነበረ። ዝና ኔት ትመጫለች። ሉላ እዚያ አካባቢ ስለሆነች በደንብ ማሰስ ያስፈልጋል። ይህንን አካባቢ ትቼ አልሄድም በማለት እንግዲህ ከዛው አካባቢ እየተሽከረከረ ሉላን ለማግኘት ብዙ ነገር እያደረገ ነው። ሆኖም ሌሊት ነው እኮ ለምንድን ነው አሁን የምመጣው ሳለው በማለትም ገለጸችለት። ሆኖም አንዳንድ ጊዜ ደፋር፣ አንዳንድ ጊዜ ፈሪ፣ ያንቺ ጸባይ ግን ምንም አልተመቸኝም እያለ እንደተለመደው በስድብ ያድረገ ርጋት ገብቷል። እባክን ዝና ፖሊስ ከያዘኝ እስር ቤት እገባለሁ እያለችም ለዝና እየነገረች ነው። በተለይ ደግሞ ሞገሴን ካስገደለች ህይወቷ በሙሉ እስር ቤት እንደሚሆንም ፍራቻ ውስጥ እንደገባችም ለዝና ገልጻለታለች። እናም ታዲያ ቤት በነጻ ይገኛል እንዴ መስዋዕትነት ከፍለሽ እኮ ነው የሚመጣውን በጸጋ ካልተቀበልሽ እንዴት ቤት ሊገዛልሽ ይችላል? በማለትም ማህሌት ሞገሴን ማስገደል ስትችል ብቻ ቤቱ እንደሚገዛላትም እያስገደዳት ይገኛል። በእርግጥ ማህሌት እንደተባለው ሞገሴን ብታስገድል አሁንስ መቀመቅ ወረደችም አይደል? ለማንኛውም ማህሌት አርቆ ማሰብ ተስኗት ዛሬም የዝና አሸንጉሌት እየቀጠለች ነው። በእርግጥ ይህ ስጋቷ ለፍራታም ቢሆን ታይቷታል። ይህ ሰው ተጠቅሞ ይጥልሻል። እባክሽን ተጠንቀቄ በማለት እህቷን እያስጠነቀቀቻት ነው። ነገር ግን ዝና ቃሉን ይጠብቃል ሞገሴ ለኔስ ጥላት አይደል እያለች አሁንም ከአጋቾች ጋር እየተነጋገረች ቢሆንም፣ አጋቾች ግን የተፈለገውን ያህል ውጤት ሊያመጡላቸው አልቻሉም። ሆኖም ዛሬ ላይ በሌሊት ትመጫለሽ ባላት መሰረትም እየተማረረች ወደ ዝና በሌሊት ለመሄድም ተነስታለች። በሌላ በኩል ሞገሴ ምሉላን እንድትጠነቀቅና ከዝና ራሷን እንድትጠብቅ እኔ ለጊዜው የሆነ ቦታ ተደብቄ ነው። አንቺም ራስሽን ጠብቂ፣ ለማንኛውም ራትሽን በልተሽ ተኝ፣ በማለትም ነግሯታል። ሉላም እያለቀሰችና እያነባች እንግዲህ በኋላ ከዝናጅ ገባው ማለት በህይወት የምተርፍበት አጋጣሚ በጣም አናሳ ነው በማለት ተስፋ ቆርጣለች። እስከ መጨረሻ መባፏ ድፊት ትብላ በደረቅ ሌሊት እያነባች ነበረ። ቅድስትና ብሩኬ ምድብን ያለ ፍቅር ውስጥ ገብተው እርስ በርሳቸው ፍቅር ፍቅር መጨዋወቱን ተያይዘውታል። በእርግጥ ቅድስት ከአንድ በቷ የሚወጣ አንዳችም ነገር የለም። ብቻ ግን ለብሩኬ ያላት ፍቅር በዓይኖቿ ብቻ ነበር የምትገልጻቸው። ሆኖም እጆቿን እየደባበሰ እንግዲህ የሚፈልገውን ለመፈጸምም ዳሬ ደረሰ ይመስላል። እስከ መጨረሻም እንግዲህ ጋሺ ከመኝታ ክፍል ልውጣ በማለት ልትወጣ ሰተልም እጆቿን እንቅ አድርጎ ይዟታል። እሷም ፍላጎት ስለነበራት ወደ መኝታዋ አዘን ብላለች። ቅድስት በቀጣይ ክፍል በምን እናገኛታለን? ብሩኬ እንግዲህ ከብዙ መስኮርመን በኋላ ቅድስትን በእጁ አስገብቷታል። የቅድስት ሕልም ተሳክቶላታል። መሀሌት እንግዲህ በረኪናሽን ከፈለግሽ አለቅልቀሽ አዘጋጅ። ለማንኛውም የኤፍራታ ስጋትም እውን ሆኖ ተመልክተውታል። ቅድስት ብሩኬን ተረከበችው። ማህሌት ቤቷን አታ አውታታ ከሆነች ሰንበት በትብላለች። ለዛሬው ምሳሌ ድራማ ክፍል 69 ይህንን ይመስል ነበረ። በቀጣዩስ ምን አዲስ ትዕይንት እንመለከታለን? ተከታትየ ይዤላችሁ የምመጣ ይሆናል። ለዛሬው ይኸው ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆን በአክብሮት ጋብዝኳችሁ። ባይ ባይ።